ሜጋንፊ ቲያትርን ብንወስድ እዛ አካባቢ ያለውን ነገር በአብዛኛው አፍርሰናል፣ ግን ሜጋን አላፈረስንም ብቻ ሳይሆን ዘሆል ከባቢውን በሚቀይር መንገድ ነው የሰራነው። አዳራሹን ብቻ አትመልከቱ። ከባቢው ላይ የወጣው ኢንቨስትመንት ብዙ ነው። ያ ከባቢ ሲያምር ነው ቦታው ፈላጊ የሚኖረው። አሁን ታሪክን ቫልዩ ባናደርግ ሴጣን ቤትን አፍርሶ ጂ ፕላስቴን መገንባት ብዙ ሲኒማ ቤት መገንባት ይቻላል አልኩ። ግን ታሪኩም በራሱ የራሱ ቫልዩ ስላለው እሱ ሳይነካ ከባቢውን ያንን አዳራሽ የሚያስቡ የሚያሳይ አድርጎ መስራት ይሻላል። ያንን ካደስን በኋላ በቂ አልነበረም፣ የነበሩ ሲኒማ ቤቶች በቂ አልነበሩ። አሁን አዲስ አበባ ላይ ብቻ እዚህ ፍላሚንጎ አካባቢ ወደ ጂ ፕላስ 12 ህንፃ እየተገነባ ነው እዚህ ሲደመር ጂፕላስቲን የማያንስ ወደታችንና ወደ ላይ ያለው እንደዚሁ አይነት ኮምፕሌክስ አለ። ተጨማሪ ግንባታ ያስፈልጋል በሚል እምነት አድዋ ሲገነባ ሲኒማ ቤት አለው። የሰራናቸው ቦታዎች በሙሉ አንፊ ቲያትር የሌለው አርትን ኢምብሬስ የማያደርግ ስዕል የማይታይበት ቦታ የለም። አላላኬላ ብትሄዱ ሙዚየሙ ቅድሞ ወድ የማያንሳው ሙዚየሙ የሚያሳየው እነዛን የሙዚቃ መሳሪያዎች ጎብኚው በተወሰነ ደረጃ የከባቢውን ትራዲሽናል ኢንስትሩመንትስ የሚያይበት የሚያቅበት የሚለማመድበትን መንገድ የሚያሳይ ነው።